ሰላም እንዴት አላችሁ ቤተሰቦች ሁሉ ሰላም። እስቲ ላይክ ሰብስክራይብ ሼር አድርጉ። ዛሬ ትልቅ መረጃ ነግራችኋለሁ። የፖለቲካ ነገር ያስብላል። የሶሪያ ፕሬዚዳንት አህመድ አልሻራ ወይም ደግሞ አልጁለኒ አሜሪካ ገብተዋል። የፖለቲካ ነገር ትናንት አስር ሚሊዮን ብር ወይም አሜን ዶላር የእስር ማስያዣ የወጣባቸው ሰው ነበሩ። ወይም እሳቸውን ለጠቆመ አስር ሚሊዮን ዶላር አሜሪካ እንደምትከፍል ያስታወቀችባቸው ሰው። የፖለቲካ ጉዳይ ሆኖ ዛሬ እሳቸው ዋሽንግተን ገብተዋል። እንደዚህ ነው እንግዲህ ፖለቲካ፣ ትናንት የሆነ አካል አሸባሪ ዛሬ ደግሞ ዓለም አቀፍ ተዳዳሪ ሆኖ የሚቀርብበት አጋጣሚ ነው እንግዲህ የተፈጠረውና የሶሪያው ጊዜያዊ ፕሬዚደንት አህመድ አልሸራ ወይም ደግሞ አልጁለኒ አሜሪካ ዋሽንግተን ገብተዋል። ይህ ትልቅ የፖለቲካ እንደምታ ያለው ነው። የአሜሪካ መንግስት በዚህ ልክ በክብር ሲቀበላቸው ከሶሪያ ፕሬዚደንቶች የመጀመሪያ ሆነዋል ከስምንት አስርት ዓመታት በኋላ። ከዚህ በፊት የነበሩት እንደዚሁ እንደምታውቋቸው የና አላሳድ ቤተሰቦች ነበሩ። እነ ሀፊዝ ከዛም ደግሞ አላሳድ መጡ። በዚህ አጋጣሚ እንግዲህ አሜሪካና ሶሪያ የፖለቲካ መግባባት አልነበራቸውም። አሁን ግን ያው ዲፕሎማሲያዊ መንገዶችን ለመዘርጋት እየተሞከረ ነው። የአሳድ መንግስት መገርሰሱን ተከትሎ አሳድ እንደምታውቋቸው እሳቸው ያሉት ሞስኮ ነው። ከዚህ አንጻር እንግዲህ ሰላማዊ መንገድን እየመረጡ ይመስላል ይሄኛው ፕሬዚደንት። በጣም በሚገርም ሁኔታ ዓለም እንደዚህ ናት። ትናንት አሸባሪ፣ ዛሬ ትልቅ ዲፕሎማሲያዊ መንገድ ፈጣሪ ሆነዋል። ያ ማለት እንግዲህ አሸባሪ የሚለው ቃል በሁሉም ሰው በሁሉም አካል እንደ ፍላጎቱ የሚተረጉም ስለሆነ ግን አሜሪካ አሸባሪ በሚል በዓለም አቀፍ ደረጃ ላይ በይፋ በጣም ስፔሻ እንደዘግነትድ ብላ ነበር ያስቀመጠችው በልዩነት ያስቀመጠቻቸው ሰው ነበሩ፣ አህመድ አርሻራ ወይም ደግሞ አርጁለኒ አሁን ግን ዋነኛ ቁልፍ ተገዳዳሪ ሆነው ተቀምጠዋል። ከአስራ አንድ ወራት በኋላ እንግዲህ ሰኞ ዋይት ሀውስ ከፕሬዚደንት ዶናልድ ትራምፕ ጋር ይገናኛሉ ተብሎ ይጠበቃል። ከፕሬዚደንት ዶናልድ ትራምፕ ጋር ሲገናኙ ደግሞ የተለያዩ ጉዳዮችን የሚያነሱ ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ የተለያዩ ውጥረቶች ቢኖሩባቸውም አሁን ባለ ሁኔታ ደግሞ ከሶሪያው ፕሬዚደንት ጋር ሰላማዊ የሆነ ውይይት ያደርጋሉ ተብሎ ይታሰባል። ፕሬዚደንቱ በአሜሪካ እንግዲህ ዋሽንግተን ዲሲ ከመልሳቸው ትንሽ ቀደም ብሎ ሰዓታት በፊት ነው የሶሪያ የደህንነት ኃይሎች አንዳንድ እንቅስቃሴዎችን ሲያዩ ነበረ። በተለይም እነዚህ የአይ ኤስ አይ ኤስ ቡድን አባላት በቁጥጥር ስር እንዲዋሉ ተናግረዋል። ሰባ አንድ የሚሆኑ ሰዎች በቁጥጥር ስር ውለዋል። ያ ማለት እንግዲህ ሶሪያ በእርግጥም አሁንም ተስፋ አስቸጋሪ እንደሆነ ይጠቁማል። ግን ፕሬዚደንቱ ይህን ማድረጋቸው በጣም የሚመሰገኑ ሆነዋል። ምክንያቱም እሳቸው ከዚህ በፊት አንካራ ነበሩ። ከዚህ በፊት ሪያድ ሳውዲ አረቢያ ነበሩ ከዛ ደግሞ ሞስኮ ሩሲያ ነበሩ። ከዛ ኒውዮርክም ነበሩ። በእርግጥ ፓሪስ ሄደዋል፣ አንካራ ሄደዋል። በጣም አሁን ደግሞ ዋሽንግተን ዲሲ ገብተው አርፈዋል። ስለዚህ ትልቅ የዲፕሎማሲ እንቅስቃሴ ውስጥ ነበሩ እያሉ በሄዱበት አጋጣሚ እንደ አይስና የተለያዩ ሀይላት ደግሞ ከአላሳድም ጋር ግንኙነት ያላቸው ሀይሎች ስራቸው እንዳይሰሩ እያስቸገራቸው ይገኛል። ከፕሬዚዳንት ትራምፕ ጋር በተለያዩ ጉዳዮች በተለያየም ከዚህ ከሽብርተኝነት ከመካከለኛው ምስራቅ ስጋት አንጻር የተለያዩ ሀሳቦችን ያነሳሉ ተብሎ ይጠበቃል። ያ ደግሞ ትልቁ ስራ ናቸው። እንግዲህ ሰባ አንድ ሰዎችን ከጦር መሳሪያና ተቀጣጣይ ጉዳዮች ወይም ነገሮች ጋር በቁጥጥር ስር የመዋላቸውን የሶሪያ ባለስልጣን አባላት ከአይስ ጋር ግንኙነት ያላቸውን ሰዎች ስም ዘርዝሮ አስቀምጧል፣ ና ይሄ እጅግ አስቸጋሪ ነው። አልሻራ ወደ ስልጣን ከመጡ ጊዜ አንስቶ በጣም በተለያዩ አካባቢዎች ሶሪያን በዓለም አቀፍ መድረክ ላይ ለማሳየት ትልቅ ሚና እየተጫወቱ ያሉ ፕሬዚደንት ሆነዋል። ወጣትም ናቸው ኦፍኮርስ ቴድሮስ ከዛ አንጻርም ብዙ ጉዳዮች ይጠበቅባቸዋል። የሚሄዱባቸው ርቀቶችም የሚያስመሰግኑ የሆኑ መጥተዋል። ና ከአስራ ሶስት ዓመታት ያህል የእርስ በርስ ጦርነት ነበረች እንደምታውቋት ሶሪያ አሁን ግን ደግሞ እና ልጁላኔ ወይም ኤችቲኤስ ወደዚህ ኛው ሲመጡ በጎ ነገር ይፈጥራሉ ተብሎ ይታሰባል። ታስቦም በእርግጥም እንቅስቃሴያቸውን በዛ ልክ ሆኖ እየታየ ነው። ፕሬዚዳንቱ እንግዲህ አልሻራ መስከረም ላይ በመንግስታቱ ድርጅት ጠቅላላ ጉባኤ ዩኤንጂኤ ላይ ዓለም ላይ የሚገባትን ቦታ ማግኘት አለባት ይዛለችን በማለት ሀሳብ ሰጥተው ነበረ። ኒውዮርክ ላይ የመስከረሙ የዩኤንጂኤ ጉባኤ ላይ። አሁን ደግሞ ወደ ዋሽንግተን ሄደው ከፕሬዚደንት ዶናልድ ትራምፕ ጋር ባይዘ ለሶስተኛ ጊዜ ነው የሚወያዩት ማለት ነው። ሳኡዲ አረቢያ አግኝተዋቸው ነበረ ፕሬዚደንት ዶናልድ ትራምፕን። አልሻራ ትልቅ መንገድ እየከፈቱ እንደሆነ ይነገራል። ግን ደግሞ አልሻራ ጥያቄ ያለባቸው አይስን እንዴት መመከት አለባቸው። እንግዲህ አይስ ማለት ኢስላሚክ ስቴት በጣም አስቸጋሪ ሀይል ነው። ቡድን ነው። ለማንም አይሆንም። በነገራችን ላይ እሱ ክርስቲያንም ሙስሊምም ያገኘውን ነው የሚያጭ ነው እና ትክክለኛ መጥፎ ሀይል ነው። አልቃኢዳ ከዚህ በእኛ ጎረቤት አካባቢ የሚንቀሳቀሰው ጋር ማናው አልሸባብም ጋር ግንኙነት ያለው ነው። ከሁሉም ጋር በጣም ጽንፈኛ የሚባል ሀይል ነው። ሰው አልሸባብ አሁን አይሜን አይስ አሁንም በሱሪያ ምድር ላይ ፋታ የሚሰጡ አይደለም። ከዛ ውጭም ደግሞ የእስራኤልን ፖለቲከኞች በተለይም ጠቅላይ ሚኒስትር ቤንያሚን ኔታኒዮን ያዝ የሚያደርግ የፖለቲካ ማዕቀፍ መፍጠር ካልቻሉ አልጁለኒ ይከብዳቸዋል። እንደሚታወቀው ግን ደግሞ አሁን ፖለቲካዊ መንገዶችን ቀደም ሲል እንደነገርኳችሁ ለማረጋጋት እየሞከሩ አሉ እና ብዙ አስቸጋሪ ሁኔታዎችን ይፈቷቸዋል ተብሎ ይታሰባል። አሜሪካ በሶሪያና በሀገሪቱ መሪዎች ላይ የተጣለውን ማዕቀብ ለማንሳት እንግዲህ ወራት ፈጅቶባት ነበረ፣ ግን ሂደቱን ተከትላም ይህን ነገር አምጥታለች። አልሻራ የሀገር ውስጥ ጉዳዮች ሚኒስትሩን አናስ ሀሰን ካታብ ጽንፈኛ ኃይሎች በሚል ከዚህ በፊት ወይም ደግሞ በመደገፍ ገንዘብ በመስጠት ከተጠረጠሩ ሰዎች ዝርዝር እንዲወጡ ማድረጓ ደግሞ ይሄኛውን ጉዳይ ሌላ መልክ የሚያሰጠው ሆኗል፣ ወይም ደግሞ በጎ ጉዳዮች እየመጡ እንደሆነ ይጠቁማል። ውሳኔው አሜሪካ እንግዲህ የተለያዩ የፖለቲካ ስራዎችን ብቻ ሳይሆን የተለያዩ መፍትሄ ሊያመጡ የሚችሉ ጉዳዮችም ላይ እንዳተኮረች መካከለኛው ምስራቅ ላይ የሚጠ ሆኖ ተመዝግቧል። አልሻራ በብዙ ጉዳዮች ስማቸው የሚነሳ ነው። ከዚህ በተለይም ደግሞ ቀደም ሲል እንግዲህ የአሸባሪዎች ዝርዝር ውስጥ የሰፈሩት መሐመድ አል ጁላኒ በሚል ስማቸው ነበረ። ከዛ ደግሞ ሀያት ታህሪር አልሻም ኤችቲኤስ የሚባለውን ሀይል መርቶት ነበረ። በዛን ጊዜ ነበረ አሜሪካ በጣም ስፔሻሊ ዴዚግናይትድ ቴሮሪስት ግሮፕ ከሚሉት ውስጥ ወይም ደግሞ ኢንዲቪዥዋል ውስጥ ያካትታቸው የነበረው አሁን ግን ያ አይደለም። በ2016 እስከ 2016 ከፈረንጆቹ አቆጣጠር ድረስ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን እስከሚመጡ ድረስ ከአልቃይዳ ጋር ግንኙነት እንደነበረው አርሻራ ይነገራል። ከዛም በኋላ ሻርም የዚህ ትብብር ቁልፍ ሰው በመሆን አገልግሏል በሚል ሀሳብ ሲነሳ ነበረ። ከዛም በኋላ ኤችቴስን በመምራት ኢራቅ ውስጥ ለአልቃይዳ ተሰልፈው ተዋግተዋል። በአሜሪካ ቁጥጥር ስር ውለው እንደነበረም የሚታወስ ነው። ና እንደዚህ እንደዚህ አይነት የፖለቲካ መንገዶችን በመከተል ሂደቶችን በማለፍ ላይ የመጣ ነው። ከዚህ በተጨማሪ ያሉበትን ለነገረ 10 ሚሊዮን ዶላር ለመስጠት አሜሪካ ቃል መግባቷ የሚታወስ ነው። አሁን ግን ያው ትልቅ ተደራዳሪ ሆኖ ብቅ ብለዋልና ጉዳዩ እጅግ አስቸጋሪ ቢመስልም ግን ደግሞ አሁን የዓለም የፖለቲካ መንገድ ወደ መደራደሩ ወደ መለሳለሱ እንደሆነ ሊጠቁም ይችላል። ምክንያቱም እነ በሽር አላሳድ ከዚህ በፊት ከሞስኮ ጋር ሆነው አሜሪካን ሲወጉ ነበረ። በእርግጥ አሜሪካ ጦር ከፍታባቸው ነበረ፣ ስልጣን ለማንሳት እንደዚሁም እዚህ ኃይላት እነ በሽር አልአሳድ ከኢራን ከሞስኮ ጋር ወይም ደግሞ ከተለያዩ ኃይሎች ጋር በትብብር ከ እንግዲህ ያው የእነ ሄዝቦላ ጋርም ከጋዛው ሀማስም ጋር በመሆን አብሮ ሲሰሩ ነበረ። ግን ደግሞ እስራኤል በጣም በከፍተኛ ሁኔታ ጥቃት በመሰንዘር የአልሻራን ኃይሎች በማዳከም ላይ ትገኛለች። አሁን ከዛ በፊት በነበረው ግን እስራኤል ሁለቱንም ነው የአልሻራንን መንግስት የበሽር አልአሳድ መንግስት ሁለቱም አይመቿትም። ሁለቱንም በአስቸጋሪ በሚባል ደረጃ እንደመታቻቸው ይታወሳል። ያም ሆኖ ግን አሁን ተስፋ የተጣለባቸው የፖለቲካ መንገዶች እንዳሉ የሚጠቁሙ ሀሳቦች እየተነሱ ነው። የሶሪያ ፖለቲካ በቀላሉ አይታይም ቢባልም ግን ደግሞ አሁን ያሉት መንገዶች በጣም በበጎ እየታዩ ይገኛል እና የእስራኤል መንገዶች ሁሉ ደግሞ ሌላ አይነት ጫና ይፈጥርባቸዋል። አልሻራ ግን መንገዶችን ለሰላማዊ ማድረግ አስገዳጅ በመሆኑ በዚህ እንቅስቃሴ ውስጥ ይገባሉም ተብሎ እየታሰበ ይገኛል። ከአልቃይዳ ጋር ከአይኤስ ጋር እንደዚሁም ደግሞ ከተለያዩ ኃይላት ጋር አብሮ ሰርተዋል ተብሎ እየታሰቡ ሰው አሁን ደግሞ በፖለቲካ መንገድ የሚሄዱባቸው ርቀቶች አንዳች መልካም ነገር ሊያመጣም ይችላል ተብሎ ይታሰባል። ግን ደግሞ ከአሜሪካ ጋር አብሮ ካልሰሩ እጅግ አስቸጋሪ እንደሚሆን ደግሞ ሳይታለም የተፈታ ያደርገዋል። ብዙ ሂደቶችና መንገዶች አሉ። አንዳንድ ሰዎች እንደሚያስቀምጧቸው በቀላሉም የሚታዩ አይደለም። ያው የሶሪያ መንግስት የፖለቲካ ሂሳብ የፖለቲካ ግንዛቤ አካሄዱ ምንድን ነው የሚለውንም ማጥናት ይፈልጋል። ግን ደግሞ በተለያየ ሂደት ውስጥ ያለች ዓለም በተለይ አሜሪካ አሁን ውስጥ የውስጥ ፖለቲካ ጫና ውስጥ ገብቷል፣ እየታመሰ ነው። ከዛ አንጻር ምን ይፈጠር ምን ይሆን እየተባለ ባለበት አጋጣሚ በዚህኛው ሂደት ደግሞ ተስፋ ያላቸው ጉዳዮች አንዳንድ ቦታ ላይ መታየታቸው በእርግጠም እንግዲህ ዓለም ወደ መረጋጋቱ ተሆን ይሆን የሚል ጥያቄ ያስነሳል። ግን ደግሞ እና ፕሬዚዳንት ዶናልድ ትራምፕ በዓለም ፖለቲካ ላይ እንደ አል ሻራ ያሉትን ኃይሎች ለማሳተፍ ወይም ደግሞ አብረው እንዲሰሩ ለማድረግ የሚሄዱባቸው ርቀቶች እንዳሉ ሆኖ በአለም አቀፍ በትልቅ መድረክ ላይ ደግሞ ፕሬዚዳንት ዶናልድ ትራምፕ እኛ መሳተፍ የለብንም የሚል ሀሳብ ማስተዋል በደቡብ አፍሪካ በሚካሄደው የጂሰምን ወይም ደግሞ የቡድን ሀያ ጉባኤ ላይ አገራቸው በምንም መንገድ እንደማትሳተፍ ምንም አይነት ዲፕሎማት እንደማይልኩ ማሳወቃቸው ደግሞ ምንድን ነው የተፈጠረው? ምን እየተካሄደ ነው? የሚል አንዳንድ ጥያቄዎችም እንዲነሳ ያደርጋልና ዶናልድ ትራምፕ እንግዲህ ይህን ያሉት ደግሞ አና አልሻራ ጋር የተለያዩ ሂሳባዊ ስሌቶችን እየሰሩ ነገሮችን እያስተካከሉ ለመሄድ በሚሞክሩበት ሰዓት ደቡብ አፍሪካ ላይ ደግሞ እንደዚህ አይነት ከበድ ያለ ጫና ለመፍጠር መሞከራቸው በቡድን ሀያ ላይ እስካለመሳተፍ መድረሳቸው በአንድ በኩል ጥሩ ሰሩ ሲባሉ በአንድ በኩል እያፈረሱ ነው እንዴ የሚል ጥያቄ የሚያስነሳ ሆኗል። አሜሪካ ብዙ ጫናዎች ባሉበት አጋጣሚ ብዙ በጣብቄኝ የፖለቲካ ሂደት ውስጥ ባለችበት አጋጣሚ ደግሞ አሁን በዓለም ትልቁ መድረክ ላይ በቡድን ሀያ ጉባኤ ላይ እንደማይገኙ ምክንያቱም አሜሪካ ታስበው ደቡብ አፍሪካ በነጮች ላይ ይሄ አፍሪካንስ ከሚባሉት ጋር እነሱን ጫና በመፍጠር እንደውም አስቸጋሪ በሚባል ሁኔታ ደቡብ አፍሪካ ጫና ፈጥራባቸዋለች በሚል ክስ ታቀርባለች ከዛ አንጻር ፕሬዚዳንት ዶናልድ ትራምፕ ምንም አይነት ቡድን ወደ ደቡብ አፍሪካ አንልክም የሚል ሀሳብ መስጠታቸው በእርግጥም እጅግ አስቸጋሪ ሆነዋል። እንደ አውሮፓውያን አቆጣጠር በ2008 የተካሄደው የዚህ አመት እንግዲህ የአለም የገንዘብ ቀውስ ተከትሎ አለም አቀፍ ትብብርን ለማበረታት እንደነበረ ቢታወስም አሁን ግን መሪዎቹ በየአመቱ ከአውሮፓ ህብረትና ከአፍሪካ ህብረት ተወካዮች ጋር በመሆን ስለ አለም ኢኮኖሚና አገራት እያጋጠሙ ስላሉ ጉዳዮች እንደሚወያዩ የሚጠበቅበት ትልቅ መድረክ ነው። በዚህ ላይ ግን ፕሬዚዳንት ዶናልድ ትራምፕ ለምንድን ነው የምንገኘው፣ ምክንያቱም እናንተ የምታደርጉት ሁሉ ነጮችን እያገለላችሁ ነው። በጣም በአለም ታሪክም ታይቶ የማይታወቅ ሁኔታ ተፈጥሯል ማለት ይቻላል። ምክንያቱም ነጮች ብዙ ጊዜ አይገለሉም፣ ጥቁሮች ናቸው የሚገለሉት። ግን ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካ ይህን እያደረገች ነው በሚል ከሰዋታል። እንግዲህ በኦቫል ኦፊስ ልክ እንደ ፕሬዚዳንት ዘለንስኪ እንደ ዩክሬኑ ፕሬዚዳንት ጫና ሊፈጥሩባቸው አስበው ነበረ ዶናልድ ትራምፕ ግን ደግሞ ሲሪል ራማፎሳ በእንቢተኝነት ወይም ደግሞ ትልቅ ስም ይዘው ነበር የተመለሱት። ግን አሁን ባለው ሁኔታ ደግሞ እና ጁላኔ ፖለቲካ መለሳለስ እያሳዩ ባሉበት ሰዓት ደግሞ ሌላ አይነት ውጥረት እዛ አካባቢ መፈጠሩ ምናልባት አሜሪካ በአንድ በኩል በጎ በአንድ በኩል ጫና በፕሬዚዳንት ዶናልድ ትራምፕ እያሳየች ነው የሚል ሀሳብም እንደዚሁ እንዲነሳ አድርጓል። ና በጣም ብዙዎቹ እጅግ አስቸጋሪ ሁኔታ ውስጥ እንዳሉ የሚጠቁም ነው። ና ብዙ የቻይናን ፖለቲከኞች የሩሲያን ፖለቲከኞች የሚያሳትፍ ጉዳይ ሊሆን እንደሚችል ይጠበቃል። አንዳንድ የፖለቲካ አውዶችም ሆነ አንዳንድ መለኪያዎች እጅግ አስቸጋሪ የሆኑ በሄዱበት ሰዓት ደግሞ እንደዚህ አይነት ሁኔታዎችን ታሳቢ ማድረግም በጣም አስቸጋሪ ቢሆንም ግን በዓለም ፖለቲካ ሂደት ላይ ወጣ ገባ የተለመደ ቢሆንም ፕሬዚዳንት ዶናልድ ትራምፕ ደግሞ የሆነ ቅጯን የማይነገሩ ፕሬዚዳንት እየሆኑ መጥተዋል። በአንድ በኩል ሰላም፣ ቀደም ሲል እንደነገርኳችሁ፣ በሌላ በኩል ደግሞ እናንተ እነማን ናችሁ የሚል ጠንከር ያለ ወይም ደግሞ ለሰላም ሩቅ የሆነ ሀሳብን እያጋሩ ነው በሚልም እንደዚሁ ይከሰሳሉ። ግን ደግሞ በተለያየ አቅጣጫ ያለ ያለውን የአለም የፖለቲካ ስርዓት አውዱን የመረዳት አቅም ስላላቸው ያ ማለት የአሜሪካ ፖለቲከኛ ስለሆኑ አሜሪካ ላይ እንደዚህ አይነት ጉዳዮች በቀላሉ የሚታዩ ባለመሆናቸው። መፍትሄ ማምጣት እንደሚያስፈልግ ይነገራል። ግን ደግሞ አስቸጋሪውን ጊዜ በምን ሁኔታ እንዴት መፍታት ይቻላል የሚለውንም አብሮ ማየት እንደሚያሻ በስፋት ይነገራል። ፕሬዚዳንት ዶናልድ ትራምፕ ግን ለጉዳዮች ሁሉ መፍትሄ ለማምጣት እኛ ዝግጁ ነን የሚል አቋም አላቸው። ይሄ ምንድን ነው የሚለውን በሌላ ጊዜ ደግሞ በስፋት እመለስበታለሁ። እጅጉን አመሰግናችኋለሁ። መልካም ጊዜ ውላችሁ